ወደ ጋምቤላ ሂጄ እዛ ቆይቼ ስመጣ ብጉንጅ ወጣ። ይታወቅልኝ ይታወቅልኝ። የግላኪን ቤት መግላለው በመርፌ ልቅዳ ብሎ ትልቅ ሰው ናቸው። ሲቀዱ በውስጥ ፊንት ይጣዋነቁ። ከዛ በኋላ ቀዳዳ ፈጠረ። ሶፍት ነበረ፣ ናፕኪን ሶፍት ሁለት ሁለቱን እንደዚህ መሀል ላይ ያደረጋለሁ። ይበሰብሳል። አሁን በቆምኩበት ሰዓት ውስጥ ይበሰብሳል። በሳሽ ነገር ይወጣል። ይታወቅልኝ ሰው እኔን ሲያደፈወስክ ይታወቅልኝ። መጠጥ ያስቸግረኝ ነበር። ለስንት ዓመት ረጅም ዓመት ነው እንግዲህ ያው ሀገር ልጅ ከጻነት ነው። መጠጥ፣ ጫትም እቅም ነበረ፣ ሲጋራ ጭስ ነበረ። ብዙ ብዙ ነገር አሉ። የህይወት ታሪክ ረጅም ነበረ። ውሃችሁን አንሱ፣ ክፈቱ አልክ ስትል ጊዜ ሁለት ሊትር ዋለ። እሱን ከፈትኩትና እንደዚህ ይዤ፣ ይንቀጠቀጣል ሰውነቴ፣ ያዛጋኛል፣ እምባዬ ይወርዳል። ዝም ብሎ አውጣው፣ አጋንንት ነው ትለኛለች። መጠጥም ከእኔ ላይ ወደዛ አርግ። አላማረብኝም፣ ሰው ፊትም ክብር አልሰጠኝም። አንተ ክብረኝ፣ ይሄ መጠጥ አንተንም አዋረድኩ። መተየለ ሆይ ልትረዳ፣ መተየለ ሆይ ልታግዘ ሁለት አምራት ሆኖለት ሊመሰክር መጥቷል። የእግዚአብሔር ሰው ወንድማችን ወሰን ይባላል። የመጣው ከሆለታ ነው። የሚሠራው ጅቡቲ መስመር ነው። ትልቅ መኪና ሹፌር ነው። ከሀያ ዓመት በላይ የሱስ እስራት ነበረበት። ከሀያ ዓመት በላይ የናዝሬቱ ኢየሱስ ፈታው እና ማታ ስገባ አለ ሚስቴ ተኝታለች ሚስቴ በጣም የጸሎት ሰው ናት አለ አንድ ቀን ስመጣ ድንገት የአንተ ቲቪ ተከፍቷል አለ ቤቴል ቲቪ ደስ አለኝና አብሬው ጸለይ ውሃ ያዞ ሲል ውሃ ያዝኳል ጠጡ ሲል ልጠጣ ስል ወደቀብኝ አለ ዋው ውሃ አሃ ብዬ ሳነሳ እኔ ራሴ ወደቅኩ አለ ቤት ውስጥ ቤት ውስጥ ዛሬ ጠላታችን እንደ መብረግ ይወርቃል እሺ አቦ ወንድነ ማንም ያልጣለኝን መጥቶ አንተ ጣልከኝ ብዬ አለ አሁን ይዤ እላዬ ላይ አፈሰስኩ ጠጣው ተኛዋለ። ለሀያ ዓመት ሲከተለኝ የነበረ ሱስ ከላዬ ላይ ተሰበረ አለ። እጃችሁ ከፍ አርጉና ተሰበረ በተሰበረ ሀያ ዓመት። ከዛ ያንን አልመሰከርኩም። እየኖርኩ እየኖር ብጉንጅ ወጣብኛ ለመቀመጫ ላይ ሐኪም ቤት ሲሄድ መርፌ ሲወጉት መገለ። አንድ ትልቅ ሆስፒታል ከ73,000 በላይ አውጥቼ ተመረመርኳለ። ፌስቱላ ፈጥሯል ተባልኩኛል። ፌስቱላ መግልና ውሃ ያለ ማቋረጥ ይፈሳላል። ከዛ ኦፕራሲዮን እናደርጋለን ሲሉ ቤት መጥቼ እያለ ያኔ የጣለኝ ሰውዬ ጋር እንሂድ አልኳት አለ ለሚስቴ ከዛ እሺ ብላ ተያይዘን መጣን አለች። ቤቴል ደግፉ ቤቴል ቲቪን ስትል ወጣን። እዚ ወጥቼ ሚስቴ ትጨዋለች አለ። በጣም የጸሎት ሰው ናት አለ። በኋላ ትባርካት አለ። ከዛ አባቴ አንተ እያለ ኮፕራሲዮን ልውን አልኩት። አልክ እኔ ውምበር ላይ ተቀመጠ አልኩ አልከው፣ ተቀመጠ መጨረሻ ላይ አቶንም አልከው ዘይት አምጣው አልክ። ባለቤቱን ጠራትና እጇን ሳይል አለ። እሳት አለብኝ ይጸልይለት አልካለ አለች። እዚህ አይረሳ አይጥልም፣ ጌታ ለዘላለም እኔ መጀመሪያም ሰባ ሦስት ሺህ ብር ከነትራንስፖርት ምን መቶ ሺህ ብር ጨርሻለሁ። አልትራሳ ሲቲ ስካን የማራይም ምን ተብሎ መቶ ሺህ ብር ጨርሻለሁና በዚሁ መስክር። በጨረሳችሁት ጉዳይ ላይ፣ ተስፋ በቆረጣችሁት ጉዳይ ላይ ዛሬ ማታ የናዝሬቱ ኢየሱስ ይመጣል ንገሩት። እስኪ አንድ አንድ ያጠገባችሁ ያለው ሰው በጨረስከው ጉዳይ ላይ ኢየሱስ ይመጣል በለው። የሆነ ሰው ብቻ በዚህ ሳምንት ይጎበኛል። ምን ነው እጅሽ ከፍ አድርጊና እጎበኛለሁ በልሽ። እሺ ንገረን፣ ኬት መጣ፣ ምን ሆነ? እኔ የመጣሁት ከሆለታ ነው። አሁን ምኖረ ሆለታ ነው። የወለጋ ልጅ ረጅም ዓመት ተሳቢ ነው የነዳሁት እና ቦቴ የነዳው ነበረ እና ቦቴ የመጨረሻው ሹፍርና ነው። ጌታን ተቀብዬ በቃ ያለመጠን ነው ምሰብከው ምንምለው በቃ ሁሉ ነገር ለኔ ደስ ብሎኝ እየኖርኩ ነው። አምና ወደ ጋምቤላ ሂጄ እዛ ቆይቼ ስመጣ ብጉንጅ ወጣ። ብጉንጅ ፊንጢጣ ላይ ሲወጣ የሆነ ግላኪም ቤት ሆለታ መጣውኝና የግላኪም ቤት መግላለው በመርፌ ልቅዳ ብሎ ትልቅ ሰው ናቸው፣ ሲቀዱ በውስጥ ፊንጢጣዋን ነኩት። ከዛ በኋላ ቀዳዳ ፈጠረ። ትልቅ ሆስፒታል ቦሌኔ ምንም ልምድም የለኝም ሐኪም ቤት የት እንዳለ ማላቅም እዛ 73 ሺህ ብር እንዳለ ምርመራ የማራይ ምን ምን የሚባል ወደ መቶ ሺህ ብር ከጨረስኩ በኋላ ትዝ አለኝ። ሌላ መኪና ይዤ በፊት 2004 አካባቢ መጠጥ ያስቸግረኝ ነበር። ለስንት አመት ረጅም ዓመት ነው እንግዲህ ያው ክፍለ ሀገር ልጅ ያው ከጻነት ነው መጠጥ ጫትም እቅም ነበር። ሲጋራ ጬስ ነበረ? ብዙ ብዙ ነገር አሉ። የኔ ሕይወት ታሪክ ረጅም ነበረ። እና እኔ ጌታን ተቀብዬ መጠጥ በጣም ያስቸግረኛል፣ ጫት እታገሳለሁ። መጠጥና ሲጋራ ያስቸግረኝ ነበረ። ከዛ ከጅቡቲ መጥቼ ደክሞኝ፣ እሷ በጣም ትጸለያለች። ከድሮ ከኔ ጋር ብዙ ዋጋ ከፍላለች። ያላየችው ነገር የለም፣ የኔን ትውከት የኔ የማትሆነው ነገር የለም ከኔ ጋር። ከዛ በኋላ እሷ ተኝታ እኔ መስፍንን ቻናል አትክፈቺ። እኔ ስመጣ አያስተኛኝም እንቅልፍ አልተኛም። እኔ ደክሞኝ ነው የምመጣው። የፈለጋችሁትን እዩ ውላለሁ። የእኛ ቤቴል ቲቪን አትክፈቺ፣ አትክፈቺ ነው ። ለምን አልተኛም ነግቶብኝ ያውቃል? ለምን እኔ አላቅም፣ ዝም ብዬሽ ያለው ቃል አዳምጣለሁ። ምን እላለሁ ከዛ በኋላ የዛን ቀን ስመጣ እሱ ተከፍተዋል። በቃ ከከፈትሽ አልኩኝ እና ስምንት ሰዓት አካባቢ ሆነ። እኔ ደክሞኝ ሶስት አልተኛ ነው የገባሁት። ከዛ በኋላ ውሃችሁን አንሱ ክፈቱ ጣልክ ስትል ጊዜ ሁለት ሊትር ቶፕ ዋለ። እሱን ከፈትኩትና እንደዚህ ይዤ፣ ይንቀጠቀጣል ሰውነቴ፣ ያዛጋኛል፣ እምባዬ ይወርዳል። ዝም ብሎ አውጣው አጋነንት ነው ትለኛለች። ሷ አውጣው አይዞ ትለኝና ተኛለች። ውሃችሁን ጠጡ ስትል እንዲህ ሳረገው ውሃው ከጄ ላይ ማዶ ወረደ። ወደገ ውሃውን አነሳለሁ፣ ነሳለው የባፍቲ ነው ራሴ። አይ ወንድነ ጀግናነህ ጣልከኝ። ማንም ወንድ ጥሎኛ አቅም አደን ቀአለሁ ብዬ ውሃውን አንስቼ ጠጣው። እስኪ ምችል ከሆነ መጠጥም ከኔ ላይ ወደዛ አርግ። አላማረብኝም፣ ሰው ፊትም ክብር አልሰጠኝም። አንተ አክብረኝ። ይህ መጠጥ አንተንም አዋረድኩ፣ አንተንም አሰደብኩ፣ ወይ ባልተጠራውብ ነበር ብዬ ላይ ላይ ያረግኩኝ እና ተኛው ረሳሁት። በቃ ጠዋት ተነሳ፣ ወደ ስራ ሄድኩኝ። ይሄ ነገር ሲመጣ ቤታችን ድብልቅልቅ አለ። ሰርጀሪ ሲባል ፌስቱላ ነው የሆነው። አዎ፣ ቀዳዳው ተገናኘና መርፌዋ ቀዳዳ ጋዝ ማምጣት ጀመረ ፈስ እና እሷ ታለቅሳለች። እንዴት ጌታ ሆይ ትላለች፣ መጠጥ ከተወ በኋላ እንዴት ትላለች። ከዛ በኋላ እዚህ መጣንና እዛ ጋር ቁጭ ብለናል። ዘርዝሩ ሲባል ዛሬም አንድ ነገር ሳይሆን አትመለስም ትለኛለች። ከዛ በኋላ መጣን። አምስት መቶ ብር አለ ኪሴ ውስጥ አምስት መቶ ብር አለ። እሱ ለትራንስፖርት ነው፣ አስቀረው ነው። አምስት መቶ ብሯን ጣልኩኝና ልቀመጥ ስል እሷ አባቴ አባቴ አለች። እጅህን እንዲህ አልክ። ከዛ ሰው መሀል ገባ። ከዛ አባቴ አንተ ባለህበት ሀገር ላይ ሰርጀሪ ልሁን አልኩኝ። በሚያሳዝን ቃል አትሆንም አልከኝ፣ አትሆንም አልከኝ። ሂጄ ተቀመጥኩ። ለቁጭ ቁጭ ስንሳ እያየኸኝ ነው። ከዛ በኋላ ቁጭ ብዬ ዘር መዝራት የምትፈልጉ እንዲህ እንዲህ ነው ሲባል ስጥ ስጥ አለኝ። እኔ በቀላልም እንደዚህ የምሰጥም አይደለሁ ምንም የሚገፋፋም ሰው አይደለሁም። ከዛ መጣሁኝ። እኔ አልኳትና ሂጄ ነው የምሰጠው አልኳት። ምን አለች? በቃ እኔ ውስጤ ተከፍቷል፣ ስጥ ስጥ ብሎኛል። ይሄን ነገር ትሰጥን ሄድናለሁ ሰርጀሪ የማልሆን አልኳትና፣ መጣው። ከዛ በኋላ እሷን መጣች፣ ና እስኪ አንተ ከኔ መጣው እስቲ ለኔ ጅቡቲ ነው የምሰራው፣ እንደዚህ እንደዚህ ሰርጀሪ ልገባ ነው፣ ሰኞ የሚቀጥለው ሰኞ ስል፣ ና እኔ ወንበር ላይ ቁጭ በል ጸልይ እንዳለው አልኩ። መጥቼ እዛ ጋር ቁጭ አልኩ። እኔ እንደዚህ ህዝብ የተሰበሰበበት አይደለም፣ ብቻዬን ገቢና ረዳት የሌለው መኪና ውስጥ ከራሴ ጋር የጣላው ነው የምሄደው፣ እንኳን ሁሉ ህዝብ ፊት እንደዚህ ልቆም አይደለም። ከዛ በኋላ ተመጣው እዛ ጋር ቁጫል ጸልየ ጸልየ ጸልየ፣ ና ብለህ ጠራህ፣ ና አልከኝ፣ ውጣ እዚህ ላይ አልከኝ እና እዛ ጋር ወሰድከኝ፣ ጸለይክልኝ። በእጅ ጫን ጸለይክ ጸለይክ ጸለይክ እና አትሆንም አትሆንም ስትለኝ፣ ወገቤ ዲስክ ነገር ሰርጀሪ ትሆናለህ ተብዬ ትቸዋለሁ እኔ በእምነት እሱም እንዲያጣመመኛል ምናምን ስለ ትፈወሳለህ፣ አንተ ኦፕሬሽን አትሆንም ነው። አሁን ፎከሱ እንዳለ ኦፕሬሽኑ ላይ ነው። ከዛ በኋላ ዘይት አልክና ዘይት ሰጠኝ፣ ሰጣት ለሷ ጸልይለት አምጪ፣ እጅሽ ልቀባልክና፣ እጇን አየርነው። ምንድነው አንቺ ራሱ እሳት ተሸክመሻል እኮ። ይሄ ነገር ልክ ነው እረክ። አዎ አውቃለሁ፣ የሷን እንትን ደግሞ ፓወር አውቃለሁ። ሰፈር ውስጥ እሳት ይዘሻል እኮ፣ እየቀባይ ጸልይለት። ሰርጀሪ አይሆንም አልክ። በሰባተኛ ወር በዘጠኝ ሰባተኛ ወር። ከዛ በኋላ በተለሰና ሶፍት ነበረ ናፕኪን ሶፍት፣ ሁለት ሁለቱን እንደዚህ መሀል ላይ አረጋለሁ። ይበሰብሳል። አሁን በቆምኩበት ሰዓት ውስጥ ይበሰብሳል። ፈሳሽ ነገር ይወጣል በጣም እና ከዚህ ወጣሁኝና፣ በዛ በኩል እርቁ ዞርኩኝና ጣልኩ። ታወጣውኝና መጥቼ ቁጫም ሲጸለይ ከመጨረሻው ጨርሼ ከዚህ ተነስቼ አቶ ቢስተራ ስደርስ ሶለታ ነው ምንገባው ሳይ፣ ምንም የለም። አንድ ነገር የለም። አራ ለጌታ አንድ ነገር። ከዛ ዘይቱን እዚህ ተሰቶኝ እዛ ጋር ስቀመጥ፣ አንድ ሴትዮ ምን ታፍራለህ? ተነስና ሱሪና ውልቅና ቀባው አለች። ግብ እየከበተው ይፈትቼ ቀባሁት። እዚህ አቶ ሚስተር አዝደር ዘይት ብቻ ነው ያለው። ይሄ ዘይትም ይጠረጋልኩና ጠረኩት። ታክሲ ውስጥ የአንድ ሰዓት ከምናምን መንገድ ሁለት አስ ደርስ የለም ጠፋ። አ ለጌታ ክብር አምጡ ቅዱሳን። ከዛ በኋላ ነይ ሐዋሳን እንሂድ አልኳት። ቆይ እንሂድ አለን። ተረጋጋ። የእሷ ጓደኛ ያለች ምጸለይ ጎበዝ ጓደኛ አበባ ምትባል አለች። እሷ መጣ ቤቱን ካዋጣት በቃ ሮብለት ሲጸልዩ ሲጮሁ ዋሉ ከዛ ማክሰኞ ትመሰክራለች እሺ አልኩኝ እሺ ያሁን ደከመኝ ደከመ ልክ በስምንተኛ ወር ወሩ አልፎ አኪም ቤት ሄድኩኝ ይሄ ነገር ያች ቀዳዳዋለች ጋዝ ተወጣለ አኪም ቤት ሄድ የት ሄደ ነው አለኝ ማ አኪሙ የራሱ ነው ማለት ስንት ፎቅ ነው ቤቱ ራሱ እና አቋሉ ሰው ወደዛ ሁለታ ሰው ነው እና እንዲ እንዲ ነው እንዲ እንዲ ጄ እንደዚህ እንደዚህ ይጄ አልኩት አዎ እዛ እኮ ይቻላል አለኝ። አዎ ይቻላል አለ ይቻላል። እባካችሁ እጃችሁ ከፍ አድርጉ እስኪ፣ ይቻላል በሉ እስኪ። እሺ። ከዛ በኋላ አንተኮ አገልጋይ ነህ፣ ለምን ትለፋለህ? አንተኮ ታገለግላለህ ስትለኝ ሱማሌ መሃል ወላሂ ኢየሱስ ጌታ ነው እያልኩ ነው ምጾሆ ሆኔ፣ ምንም እፈራው ነገር የለም። አሁንም አገለግላለሁ። ስለ እየሠራ አገልግል ብለኛል። ከዛ ሰው ይዩና፣ አሁን መግል ካለው ፈሳሽ ካለው ጡንቻ ካለው ችግር ስለሚፈጥር ሰንጥቀን የዋለኝ ሰንጥቀና ያው እንደፈለክ አልኩት። እሱ ከቆመ ወርከ ምናምኑ መሰንጠቅ መሰንጠቅት ትችላለህ አልኩት። ማደንዘዣ ወጋኝ አዩት። ሰንጥቆ አቆሰሉና አዩት ምንም የለው። የዛኑ ቀን አቶ ቢስተራስ እስከምደርስ እኔ እዳ ነው። ከዛ በኋላ እኔ ገባው። ይኸው ዛሬ መጥቼ ፊታቸው ቆምኩ። ሂጄ ስራ ተወዳድሬ የመጨረሻ ኃይለኛ ቦታ ላይ ተወዳድሬ ቦቴ ዋሳ አስገብቼ ምን ብዬ ጨርሼ እየጠበኩኝ ያለሁት እና እየሰራሁ አገለግላለሁ። ቤተ ክርስቲያናችን አዲሱንም አብሬ መስራት ፈልጋለሁ። ይችላል። ወሎ አያችሁ፣ በእግዚአብሔር መንግስት ላይ ሰው ዘርቶ አይወርቅም። ያ ሮማዊ መቶ አለቃ መጡና ኢየሱስ እንዲያል ብላቴናው ተፈው ታሞበታል። ይህ ሰው አሉ ሉቃስ ሰባት ላይ ምኩራባችን በገንዘቡ ሰርቷል ብላቴናው ልትፈውስለት ይገባል አይቀበሉትም እኮ ኢየሱስን እየተቃወሙ ግን ኢየሱስ ላይ ያለውን ፈውስ ሰውየው ቤት እንዲሰራ ፈለግ ለምን ሲባል ምኩራቡን በገንዘቡ ሰርቷል ምኩራብ ማለት መሰብሰቢያ አዳራሽ ማለት ነው እና በጉልበቱም ሰርቷል ብላቴናውን ፈውስለታል ማን ነው በእግዚአብሔር መንግስት ላይ ሰርቶ የከሰረው እየሰርቶ የወደቀው እየሰማችሁኝ ነው ወገኖቼ ዛሬም እዚህ ቤት ያላችሁ በዚህ ቲቪም የምትሰሙኝ እግዚአብሔር እንዲህ ይላቸዋል፣ እንሆ ቤታችሁን እኔ እግዚአብሔር እሰራለሁ አለኝ። አንድ ሰው እግዚአብሔር ቤቴን ይሰራል ይበለኝ። አሁን ሰላም ነው፣ ሁሉ ነገር ሰላም ነው። አሁን ሰላም ነው፣ እሱ ነው። ምንም ነገር የወገቡ የወገብ ችግር ነው። እሱ ይጠፋል፣ አውቃለሁ። ለምን ቆየ እስካሁን? እዛ ላይ ነበር ትኩረታችን። እዛኛው አዎ፣ እዛኛው ቁስሉ። በቃ እኔ ካልሰራው እሷ ብዙ ሰው አለ የሚጠብቀኝ ሰው። ነቀምት ላይ ምረዳው ሰው አለ፣ እዚሁ የምኖርበት ቦታ የምረዳው። ለእኔ አይደለም አለቀስኩኝ፣ አለቀስኩ ለራሴ አይደለም። እኔ ምንም ሆነው ነገር ብዙ ሰው አለ ከእኔ ጋር ግን፣ አንድ ጊዜ ማረኝ፣ እኔ አገለግልሃለሁ፣ አንድ ጊዜ ብቻ ማረኝ ብዬ ለምኛለሁ። ጌታ ይህን ሁሉ ጊዜ የኖርኩትን አላሰብኩትም፣ እድሜ አንድ ጊዜ ብቻ ድል ስጠኝ ይበቃኛል፣ ከዚህ በኋላ እኔ ከአንተ ጋር ነው የምኖረው ብያለሁ። በቀደም ባለፈው በቲቪ ስለ ሐዋሳ ወንበር ስትል ቁጭ ብዬ ሂሳብ ሰራለሁ። ትደርሳለህ፣ ትሰራለህ፣ ትሰራለህ፣ ትወጣለህ፣ ድነህ ትወጣለህ፣ ትገዛለህ፣ አንተም ትለኛለች። እኔ ግን በዛ ሰዓት ውስጤ በጣም እንትን ይል ነበረ። ምን ልጸል? ያው ምን ቀረ? ስራ፣ ስራ። አዎ መልካም እንዲሆንልኝ ልይ። ስራ። አያችሁ እግዚአብሔር አሁንም ያስበኝ። ቤቱን እሰራለሁ። እግዚአብሔር ጤና ብቻ ስለሰጣችሁ እኮ ማመስገን አለባችሁ። እግዚአብሔር ሀብት ማለት ጤና ጤና ከተሰጠ ጌታ ማመስ ና ጸልላ። ጌታዬ ጌታዬ ጌታዬ ጌታዬ አባቴ አባቴ አባቴ ጌታዬ ጌታዬ ጌታዬ

ይሄ ውሃ ውሃ ነው፣ ግን አንድ ስም ይጠራል። በዚህ ውሃ ላይ ከስሞች ሁሉ በላይ አብ የሰጠው አንድ ስም፣ ሰማይ ምድር የሚንቀጠቀጥለት ጉልበት ሁሉ ለሚንበረከክለትን አንድ ስም እጠራለሁ፣ ኢየሱስ የሚባል ስም በዚህ ውሃ ላይ ይስራ። መርከም የተሰፈረ የሆን በሽታ የተመታ የሆን የተዛባ አጥንት ወደ ስፍራ ይመለስ። የተዛነፈ አጥንት ወደ ስፍራ ይመለስ። ፈውሱ ፍጹም ፈውስ ይሁንለት። ፈውሱ ፍጹም ፈውስ ይሁንለት። ይህ ውሃ ሲጠጣ ጤናው ይመለስ። ያዛችሁት ውሃ ቀንበራችሁን ይስበር። ጉብኝታችሁ በዚህ ውሃ ይሆን። ቀንበራችሁ ይስበር፣ መርከም ይሰበር፣ ጭንገፋ ይሰበር፣ እድሜ ያስቆጠረ ቀንበር ይሰበር። ይህ ውሃ ስትጠጡ ጤናችሁ ይመለስ። እስከኔ ጋር አምስት ጊዜ የኢየሱስ ደም ውለጅ ሶስ የመጨረሻ ከፍ ባለ ድምፅ ቤታችሁ ውስጥ ጣዕም የሌለውን ጣዕም እንዲሰጥ፣ ከለል የሌለው ከለል እንዲሰጥ፣ ሽታ የሌለውን ነገር ሽታ እንዲሰጥ፣ ይሄ ውሃ ውስጥ አሁን የእግዚአብሔር ኃይል ይለፍ። የትንሣኤ መንፈስ ይለፍ። የሞተ ነገር ይነሳ። የወንድሜ ጀርባ አጥንቱ ነፃ ይሆን። አፓታካቱን ባረካል ፌዶሽ ፌኒፕሮቱን አናኪያላቦያ ኃይል በሰውነቱ ላይ ይለፍ